ሰላም የዚህ ፕሮግራም ተከታታዮች ቅዱሳን ሁሉ እንደምን ከረማችሁ? ከእንደገና ዛሬም ደግሞ በሶስተኛው ቀን የዛሬውን የምንከታተለውን ትምህርት ላስተምራችሁ ወይም ደግሞ ላካፍላችሁ የመጣሁት ከእንደገና ሜለን መንግሥቱ በቀለ ነኝ። እንታዘዝ በሚለው ቃል በፊታችሁ ቀርብ ያለሁኝ። ዛሬ ደግሞ ሶስተኛውን ቀን እግዚአብሔር በሌላ መንገድ ደግሞ እንዲያስተምረን እንጸልያለን። ዛሬ ሁላችንም የምናውቀው ቃል ነው፣ ማካፍላችሁ መወደው ቃል ነው። በጣም ስጸልይ ሁሌ በአእምሮ ይመላለሳል። ምክንያቱም የእግዚአብሔር አላማና እቅድ በጣም ይደንቃል። ሁል ጊዜ ሁሌ እንደምንለው ማለት ነው። እና በጣም ደስ የሚል ታሪክ ነው። እሱም የአስቴርን ታሪክ ላካፍላችሁ መጥቻ አለሁኝ። እንዳልኩት እንግዲህ ሰሞኑን በሙሉች እኛውን ሶስተኛ ቀናችንን ይህንን ፕሮግራም የምንከፋፈለው ምንድን ነው፣ እኛ የተጠራንበት አላማ አንድ ነገር ነው። ያው ሁላችንም የእግዚአብሔርን መንግሥትና ጽድቅ እያሰፋን የእግዚአብሔርን ኢየሱስ ክርስቶስ መምጫውን ቃል የተገባልንን በብሉይ ኪዳን እንደነበረው ኢየሱስ ይመጣል የተባለ? ብዙ ድምፆች ወይም ደግሞ ትንቢት ነበረ እና ማንም ያንን ነገር መቼ ዛሬ ነገ እያሉ ይጠባበቁ ነበረ፣ ግን መጨረሻ ሊመጣ ሲል መቶም ያመነው ሰው በጥቂት እንደነበረ ትዝ ይልናል። እኛ ደግሞ አሁን ኢየሱስ ይመጣል መጨረሻው ዘመን ደርሷል እያልን ጥሩምባችን የምንነፋበት ዘመን እንደሆነ ደግሞ ለዚች ለቀረን ዘመን አይኖቻችን ልቦናችን ሁሉ ተከፍቶ ጌታን የምናገለግልበት ዘመን እንዲሆን እንደው በእውነት ሁላችንም ጌታን የምና ሁሉ የምናገለግል ሁሉ ይህንን ቃል ለመላው ሕዝብ የምናስተላልፍበት ዘመን ነው ብዬ የደጋገምኩኝ እናገራለሁኝ። ለዚህ ደግሞ ትዕዛዝ እንድንከተል ብቻችንን ማድረግ የምንችለውም ነገር ባይሆን የእግዚአብሔር ጸጋ እየበዛልን፣ ምህረቱ እየበዛልን ይህን ቃል ለማስተላለፍ እንድንተጋ ነው ሀሳቤ። የምንታዘዘው የእግዚአብሔርን ቃል ነው። የምናደርገውንም የሚረዳን እግዚአብሔር ምህረትና ቸርነት ነው። እንግዲህ የዛሬውን ቀን ማነብላችሁ ያው ታሪኩን ባጭሩ ተናግሬ፣ ግን በጣም የምንወደው ታሪክ ስሙ ሁል ጊዜ በጣም ይከብደኛል። መርዶኪዎስ ነው አይደል፣ መርዶኪዎስ የአስቴር እንዴት አርጎ እርዳታ እንደጠየቀ እንነጋገራለን። እንግዲህ መጀመሪያው ቃል እንዲህ ይላል። በቁጥር በምዕራፍ አራት ቁጥር ስምንት ላይ ምን ይላል? መርዶኪዎስ ለአስቴር ነገራት። አይሁድን ለማጥፋት በሱሳ የወጣውን የዋናውን አዋጅ ቅጅም ለአስቴር እንዲያሳያት ና በዝርዝር እንዲያስረዳት ሰጠው። ወደ ንጉሱም ዘንድ ገብታ ስለ ህዝቧ ምዕረት እንድትጠይቅና እንድትማልድ አጥብቆ ይነግራት ዘንድ አሳሰበው ማለት ነው። ያው የእሷ የላከችው ሀታክን ነበረ አስቴር፣ ሁላችንም እናቃለን እና ይህንን ቃል እንዲወስድና ለአስቴር እንዲያሳስባት ነገረው። እስቲ እንጸልይ። ቅዱስና ዘላለማዊ ሆንክ አምላካችን፣ መድኃኒታችን፣ መጠጊያችን፣ መሸሸጊያችን፣ አባታችን ደግሞ አሁን በሶስተኛው ቀን ጌታ ሆይ ጥሩምባችን እንድንነፋ የመንፈሳዊ ልቦቻችን፣ የመንፈሳዊ ዓይኖቻችን፣ የመንፈሳዊ አንደበታችን ጌታ ሆይ መንግስትና ጽድቅህን የሚያሰፋ ህዝብህን ከዘላለም ህይወት የሚያስገባ ከዘላለም ሞት የሚያስመልጠውን ቃልህን ልንማር በፊት በተናል። ጌታ ሆይ አንተ ካዘዝከን፣ አንተ ከረዳህን ጌታ ሆይ ይህንን ማድረግ አያቅተንም። ጌታ ሆይ ዛሬ ደግሞ በአስቴር ውስጥ የታዘዘችውን ጌታ ሆይ አላማህ እንዴት እንደነበረ ሲጀመር ጀምሮ እስከሚጨረስ ድረስ አላማህ እንዴት እንደተፈጸመ እናያለን። ጌታ ሆይ ይህን ደግሞ በእኔ በትንሹ አንድ በት በማይጠቅመው ጌታ እግዚአብሔር ሆይ አንተ ግን በቂ ላደረግከው እግዚአብሔር ሆይ እኔ ተጠቅመ ለእህቶቼና ለወንድሞቼ የሚያስፈልገውን እንዳቀርብ ትረዳኝ ዘንድ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። መንፈስ ቅዱስ ሆይ ከእኔ የመጣ አንዲት ነገር እንዳይፈስ የአንተ ግን ልታስተምረን የወደድከውን ሁሉ እንድታፈስ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አሜን። ኢየሱስ ጌታ ነው። ሀሌሉያ! እግዚአብሔር መልካም ነውና። አስቴር እንዲታርጋ ንግስት እንደሆነች ከመጣችበትን የአይሁድን ኦርፈን ነበረች እና መርዶክዮስ እንዳሳደጋት እና ቢዩቲ ኮንቴስት አሸንፋ ነው እንግዲህ እዚህ ንጉስ ጋራ ሚስት ልትሆን የገባችው ማለት ነው እና እንደምታውቁት እንግዲህ ታሪኩን የአይሁድን ሰዎች ሊገሉ፣ ሊያጠፉ እንዴት አርጎም ንጉሱን አስማምቶ ማለት ነው ሀማም አስማምቶ እዚህ እንደደረሱ በቃ የጊዜ በጊዜ ጉዳይ ምክንያት እንደዚህ አርጌ በስፒድ ታሪኩን ስለምታውቁት በማለት ነው። ካላወቃችሁትም ደግሞ ከአስቴር ሶስት ጀምሮ ብታነቡ ታሪኩን ታውቁታላችሁ፣ ወይም ማግኘት ትችላላችሁ። እንግዲህ እንደተባለው በቃ መርዶኪዎስ የተደረገውን ይሄንን የሀማምን ታሪክና አዋጅ ሲሰማ ምን ይላል? ቁጥር ምዕራፍ አራት ቁጥር አንድ ላይ መርዶኪዮስ የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ከዚያም ማቅ ለብሶ በራሱ ላይ አመድ ነስንሶ ድምፁን ከፍ በማድረግ አምርሮ እየጮኸ ወደ ከተማይቱ መካከል ወጣ እና ህዝቡም አብሮት ጮኸ። ያው የሚቀጥለው ቨርስ ላይ ሁሉም አብረውት እንደ ጾሙ፣ እንደ ጸለዩ፣ እንደ ማቅ እንደለበሱ አመድ ላይ እንደተኙ ይናገራል ማለት ነው። እንግዲህ ምን ያህል የተጨነቀ ሕዝብ እንደሆነ መቼስ መገመት አያቅትም። እኛም ሁሉ ጊዜ ኢትዮጵያ ውስጥ ወይም ደግሞ ዓለም ላይ ያለ ጦርነት ስንሰማ ወይም መጥፎ ነገር ሊመጣ ነው ሲባል እንዴት በጸሎትና በጾም እንደምንተጋ ሁሉ ጊዜ በጽዮን እናቶች መቼስ ስንጸልይ ስንተጋ ለሀገራችን ለምንኖርባቸው ሀገሮች እንዲሁም ለዓለም ዙሪያ ሁሉን እንጸልያለን። ያላለፈበት ሰው ሊገባው ስለማይችል እኛም ዛሬ ያለፍንባቸው ጦርነቶች በእኛ ዕድሜ ውስጥ ያለ ለምሳሌ ስለ ኮቪድ ስንጸልይ፣ ስለ ዩክሬን ስንጸልይ፣ ስለ ኢትዮጵያ ሀገራችን ስንጸልይ የከረምን ሰዎች ነን እና መርዶኪዎስ ምን እያሳለፈ እንደሆነ ለመገመት አቅተንም እንላለን። ሕዝባችሁ ይጠፋል ብትባሉ ዛሬ ምን እንደምትሉ አስቡት። ምንዴት እንደሚያስጨንቅ አስቡት። ሕፃን ትልቅ፣ ትንሽ አይቀርም ማለት ነው። ያለፍንበት ነው በእውነት እና መርዶክዮስን ሰማ። አስቴር ደግሞ በዛ በስልጣን ላይ ያው የንጉስ ሚስት ሆና እንደተቀመጠች ያውቃል። ግን ያው አይደንቲቲዋን ደብቃ እንደነበረም ያውቃል። ግን እሱ ወደኋላ አላለም አይደል ወደኋላ ላለም። ህዝቡን ለማስመለጥ ነው የተጋው ማለት ነው። እኛም ዛሬ በህይወታችን እንግዲህ ይህንን መልእክት እንድንታዘዝ ነው አደለ? የእግዚአብሔር ቃል በህይወታችን የሚለንን ለምን፣ ያው ሲጾም ሲጸልይ የከረመ ህዝብ መቼስ የእግዚአብሔርን ድምፅ ሳይሰማ አይቀርም ብዬ አምናለሁ። ይሄንም ፕላን ወይም ይህንን ጥበብ ያመጣው በመጸሎቱና በመጸለዩ ነው ብዬም አምናለሁ። እና እኛም ዛሬ እንግዲህ ህዝባችንን ለማስመለጥ ማለት የእግዚአብሔር ልጅ የሆኑትን በምድር ላይ ያሉትን ሁሉ ህዝብ ለማስመለጥ የተዘጋጀን የተታጠቅን መሆን አለብን ብዬ አምናለሁ። ይህንን የምናደርገው እንግዲህ በመጾም በመጸለይ፣ በሌላ መንገድ ነው ዛሬ የምንማረው። እግዚአብሔር ምን ይላችኋል? እግዚአብሔር ምን ይለኛል? እኛን ክርስቲያኖችን አብሶ ምን ይናገራችኋል? ምንስ አድርጉ ይላል? በምን አቅጣጫ ሂዱ ይለናል? በምን መስክሩ ይለናል? በምን ህዝቤን አስመልጡ ይለናል? እና እሱን እንድናስብ እሱን እንድናሰላስል እፈልጋለሁ። እኛ ጸሎት ላይ ካልመጣን ወይም ደግሞ በጾም ጸሎት ካልሆነን እግዚአብሔር አይናገርም ማለት አይደለም። ነገር ግን አንዳንድ ጊዜ አሁን ነገሮች ሲከብዱ ዓለም ላይ የሆኑትን ነገሮች ሁሉ ስናይ አንዳንዴ በጣም ያስጨንቀናል፣ ያስጠብበናል። ከየት እንደምንጀምር እንኳ አናውቅም። ለህዝባችን ስንጸልይ በጽዮንናት ላይ በቃ በእንባ በጾም በጸሎት ብዙ አድርገናል። ምክንያቱም ግራ ስንጋባ ነው፣ እግዚአብሔር ሆይ ብለን ስንጮህ ነው። እና መርዶክዮስም እሱን ያደረገው በቃ ጮኸ፣ ከህዝቡ ጋር ሆኖ ማለት ነው። እግዚአብሔር ደግሞ ይሄንን ጥበብ በእሱ ላይ ወረደ ብዬ አምናለሁ። እና ህዝቡን ለማስመለጥ ይህንን አስቴር ጋር ሄዶ ይህንን መልእክት ለበሱሳ አማካኝነት ለአስቴር እንዲነግራት እሱ አመድ መስሎ ስለነበረ ወደዛ መግባትም አልቻለም። ግን ለበሱሳ አማካኝነት ለአስቴር ይህንን ነገራት ማለት ነው። አስቴርም ደግሞ ያው ህጉን ታውቃለች፣ የንጉሱን ታሪክ ታውቃለች። ንጉሱ በዛ ዘመን የወርቅ ዘንጉን ሳይዘረጋ ማንም ወደሱ አይቀርብም ማለት ነው እና ይሄንን ማለት እንግዲህ እሷ እዛ ብትገባ ምን እንደምትሆን ምን እንደሚደረግ አታውቅም። እና ይሄንን ታውቃለህ አይደለም ወይ ብላ ለመርዶኪዎስ ነገረችው ማለት ነው። ግን መርዶኪዎስ አንድ ቃል ተናገረ በጣም የሚገርም ነው። ምዕራፍ 12 ላይ ሚም ሶሪ ቁጥር 12 ላይ አሁንም ምዕራፍ አራት ላይ ነን ያለ ነው። የአስቴር ቃል ለመርዶኪዎስ በተነገረው ጊዜ ይህን መልስ ላከባት፣ ይላል እንግዲህ። ስለ ንጉሱ ከነገረችው በኋላ አንቺ በንጉሥ ቤት በመሆንሽ ብቻ ሌላው የአይሁድ ሕዝብ ሲጠፋ አንቺ የምትተርፊ አይምሰልሽ። በዚህ ጊዜ አንቺ ዝም ብቲ፣ ለአይሁድ እርዳታና ትድግና ከሌላ ስፍራ ይመጣላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ አንቺ ንግሥት ለመሆን የበቃሹ ለዚህ ሁሉ እንደሆነ ማን ያውቃል። ይላል የእንግሊዝኛው፣ በጣም ደስ ይላል። ዋት ፍ ዩ አር ቾዘን ፎር ሳች ደ ላይክ ስ ነው የሚለው፣ እና በጣም ደስ የሚለኝ ቃል ነው። እኔ ሁሌ ባንድ ነገር ሳስብ ወይም ደግሞ እግዚአብሔር አንድ ነገር ላይ ሲያስቀምጠኝ፣ ሆጌታ ሆይ ለዚህ ሆን እንደ እንደዚህ ሆነው ብለን ሁላችንም የምናስብ ሰዎች ነን። እኔ ብዙ ጊዜ ብያለሁ። ኢቨን አንዳንድ ጊዜ አፖይንትመንት ይዛችሁ ወይ፣ ትራፊክ ሲይዛችሁ እንኳ ቆይ የሚያስመልጣችሁ ነገር እንዳለ ወይም ደግሞ በቃ የእግዚአብሔር እቅድ እንዳለበት ብላችሁ አታስቡም? እኔ ብዙ ጊዜ አስበዋለሁ። ብዙም ጓደኞቼም ወማውቃቸው ሰዎች እንደዚህ ቦታ ላይ የምናወራለው እግዚአብሔር እኮ ለዚህ ይሆናል እንዲህ ያደረገው እንላለን። ብዙ ጊዜ ግን ካለፈ በኋላ ነው ነገሮችን ያዘንባቸው የተጨነቅንባቸው ነገር ለመልካም ሲለወጡ ታውቃለን። እንደምንለው ሮሜ 8፥28 ላይ እግዚአብሔርን ለሚወዱ እንደ አሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ ነው ይላል። አሁን ለበጎ ነው ግን እዚህ ላይ ግን እሱ ይሄ ነገር እዚህ የተቀመጥኩት ለካ ይህንን አይነት ማዕረግ የተሰጣት ቆንጆ ነበረች አስቴር ግን ብዙ እንቆጫጫጅን ሲኖሩ ነበረ በዛን ዘመን ላይ ብዬ አምናለሁ። ግን የተመረጥሽ ለዚህ ጊዜ ይሆናል፣ ሕዝብሽን ልታስመልጭ ይሆናል አላት። እናንተስ እኔስ ዛሬ እግዚአብሔር የሚያስቀምጠን ቦታ ይህንን ሕዝብ ልናስመልጥ የማያምኑን ወደ ማመን የተጨነቁን ወደ እረፍት ልናስገባስ ቢሆን የተቀመጥንባቸው ቦታ የተሰጠን ስራ ወይም ደግሞ የተቀመጥንበት አንዳንድ ቦታዎች አሉ አይደለም? ለምሳሌ ይህ ነው አንድ ቦታ ብንጠራና ማይሆን ለእኛ አይገባም ብለን ያሰብንበት ቦታ ብንገባ እግዚአብሔር ለዛስ ነገር የመረጠን ቢሆን ይህ ለዛች ቦታ መልእክት እንድናስተላልፍ ቢሆንስ ብለን ራሳችንን እንድንጠይቅ ነው። ምክንያቱም መርዶክዮስ እሱና ይጠየቃት እንዴ? እዚህ ኮጌታ እግዚአብሔር እኮ ያስቀመጠች ለዚህስ ጊዜስ ቢሆን አለች አላት ማለት ነው። ቅርታ እና እሷም ቀጥላ እንግዲህ እንደዚህ የምትል ከሆነ አለች በቁጥር አስራ አምስት ላይ ከዚያ አስቴር ለመርዶኪዎስ ይህንን መልስ ላከችበት። ሂድና በሱሳ ያሉትን አይሁድ ሁሉ በአንድነት ሰብስብ፣ ስለ እኔም ጽሙልኝ። ቀንም ይሁን ለሊት ለሶስት ቀን አትብሉ አትጠጡም፣ እኔና ገጥሮቼም፣ እናንተ እንደምታደርጉት ሁሉ እንጾማለን። ይህ ከተፈጸመ በኋላ ግን ነገሩ ምንም እንኳ ከህግ ውጭ ቢሆንም ወደ ንጉሱ ዘንድ ይሄዳለሁ፣ ከጠፋሁም ልጥፋ። ስለዚህ መርዶኪዎስ ሄደ፣ የአስቴርንም ትእዛዝ ሁሉ ፈጸመ ይላል። አሌሉያ። እንግዲህ እንዳልተባባል ነው። ላስት ታይም ስለ ሳኦል ስናወራ ሳኦል ሳኦል ለምን ታሳድደኛለህ ብሎ ሲለው ከዛ መልሶ ለዛው ህዝብ ለመመስከር ለዛው ህዝብ ሊናገር ሲሄድ እንደ ትላንትና እንደ ተማር ነው። በሁለተኛው ቀናችን እኔ እሱም በሆን ወጣ ብዬ ከከተማ እዛ በማያውቁኝ ቦታ የመመሰክር ይመስለኛል። እሱ ግን የፈለገው ነገር ይሁን ብሎ በቃ የእግዚአብሔርን ነገር ኢየሱስን ነገር በቃ በአንድ የገባው በቃ የእግዚአብሔር ነገር ይገርመን። አንድ ሰውን ሲፈልግ እሱ በቀላል ሁኔታ ግልብጥብጥ ብሎ ያ ሰው ለአገልግሎት የሚወጣበት ዘመን አለ። አስቴርም በቃ እንደዛ አለች ተቀበለች። እንዴ እውነትም ሊሆን ይችላል። ግን ደስ የሚለው መጀመሪያ ጾመች፣ ጸለየች፣ ከዛም በድፍረት ገባች። መጨረሻ የሆነውን ሁላችንም እናውቃለን። ነገሩ እንደተገለባበጠ ማለት ነው። ግን አስቴር እዚህ ጋር ልትሞት ወይም ልትገደል ትችል ነበረ። የእግዚአብሔር ሞገስ በእሷ ላይ ሆነና ንጉሱ የፈለገችውን ነገር ያደረገላት ማለት ነው። ነገር ግን እኛ ዛሬ በቃ የምንፈራባቸው ለምሳሌ በአሁን ልጆችን እኔ እንኳ ሳስተምራቸው የዚችን ዓለም ነገር ታውቃላችሁ፣ ብዙ ነገር አለ በአሁኑ ጊዜ ልጆቻችን የሚያልፉበት እና ደግሞ በቃ እንዲህ ብል ደግሞ ጥፋት ሊሆንብኝ ነው፣ እንደዚህ ብል ትክክል አይደለህም ብለው ሊያሳድዱኝ ይችላሉ፣ ይሉኛል ልጆች ወይም ደግሞ ቡሊ ልደረግ ይችላሉ ይላሉ፣ የእኛ እንኳ ልጆች ማለት ነው። እኛም እንደዛው ነው። ለምሳሌ ክርስቲያን መሆናችን ሁሉ የምንሸፍንበት ዘመን አለ፣ ጊዜ አለ። ብዙ ጊዜ አይ ደግሞ እዛ ሄጄ እንደዚህ ብንል የምንለው አለ። አሃ እኔ ይሄንን ነገር ሳስብ የአስቴር ነገር በቃ ብጠፋም ልጥፋ በሞትም ልሙት የምንልበት ጉዳዮች አሉ ስለ እግዚአብሔር የምንመሰክረው የምንናገረው እውነቶች አሉ። በቃ መጨከን እንዳለብን ነው። በእውነት እኔ ልቤ የሚሰማኝ ለእውነት መጨከን አለብን። ምክንያቱም ምንድን ነው የምንፈራው? ሰው እንዳያማን ወይም ደግሞ ሰው እንዳይቀየመን ወይ ደግሞ ሰው እቺ ሴትዮ ይሄ ሰውዬ እንዲህ ነው የምታምነው ብለው በቃ ኤክስክሉድ እንዳያደረጉን ነው ወይ ከስራ እንዳንባረር ነው ወይስ ምንድን ነው እኛን የሚከብደን? ይህንን እውነት ለመናገር ይህንን ቃል ለሰው የእግዚአብሔር ቃል እውነት ነው ብለን እውነትን ለመናገር ማለት ነው። እና ይህንን ነው ራሴን ቻሌንጅ የማረገው ብዙ በትምህርት ቤት ውስጥ ለልጆቼ በቤተ ክርስቲያኔ እውነት እውነትን ለመናገር ለማያምን ደግሞ ይሄ ትክክል አይደለም ብሎ መጨከንን በእውነት እግዚአብሔር ለዚች ዘመን ቺን እንደው ኢቨን ከጽዮን እናቶች ጋር ከተያያዝኩ በኋላ ብዙ ነገር ከህይወቴ እያስቆረጥኩኝ የምኖርበት ዘመን ነው ብዬ አምናለሁ። ምክንያቱም እህቶቼ፣ ወንድሞቼ፣ ሁሉም ቀሪ ነው። ሁሉም አላፊ ነው። የማያልፍ ነገር በዚች ዓለም ላይ አንዳች ነገር የለም። በእኔ በዘመኔ በጣም ምወደው ሁል ጊዜ የምናገረው አባቴ ከዚህ ምድር ጋር ምድር ሲሄድ በጣም ፓወርፉል ስለነበረ በጣም ታዋቂ ስለነበረ በጣም ስለምወደውም ስለ በቃ አይደንቲቲ ኦልሞስት ከኢየሱስ ቀጥሎ እሱ ነበር ላለው። ምክንያቱም ሁሌ በጓደኞቼ የሚስቁብኝ ነበር እኔ የማን ልጅ እንደሆንኩ ታውቃላችሁ ነበረ ማለት ነው። እና ግን የሚገርመው ነገር ይሄም ያልፋል እሱም ወደ ጌታ ሄዷል ማለት ነው እና የማያልፈው ግን የእግዚአብሔር ልጅ ኢየሱስ በህይወታችን ውስጥ የተናገረን ወይም ደግሞ እንድንናገር የሚፈልገው ነገር አለ። ስለዚህ ምንንም ልንፈራ ምንንም ሁሉን ነገር እንድንንቅ የሚያደርገን የእግዚአብሔር ቃል ነው። በህይወታችን ደግሞ ይህንን መጨከን ስንጀምር ይሄንን ብሞትም ልሙት፣ ጓደኛም ባጣ ልጣ፣ ቤተሰብን ቢርቅ ይራቅ ወይም በቃ ስራዬን ቦታ ልውጣ የምንላቸው ነገሮች ይኖራሉ በህይወታችን ምክንያቱም አንድ ነገር ድሳይድ የምናደርገው ይህንን እውነት ተናግረን ለመኖር ብቻ ነው ማለት ነው እና ይሄ ዓለም ደግሞ አይመችም አይመችም እህቶቼ እና ወንድሞቼ በምንም በኩል አይመችም ብቻም መንገድ የምንሄድባት በጣም ጠባብ ናት የክርስትና መንገድ ማለት ነው እና ግን እውነትን ተናግረን የእግዚአብሔር ጸጋ ይበዛልናል፣ ምሕረቱ ይጨመርልናል እንጂ እኛ ለዘላለም አንወድቅም። እኛ ሁሉን ነገር ለዚች ዓለም በረከትን የሚሰጠን ለራሱ ክብር ወስዶ ለእኛ ደግሞ በረከትን የሚሰጥ አምላክ አለ። ግን እኛ መወሰን አለብን ማለት ነው አንዳንድ ጊዜ በሚያቅተን በምን መንገድ እንደምንሄድ የሚያቅተን ጊዜ እንዳለ መቼም ስጋ ለብሰን ሁላችንም እናውቃለን። ግን አሁን የአስቴርን ታሪክን እንደገና ስናነቡ እሷ ራሷ ግራ ተጋባች እንዴ። መዶኪውስ እንግዲህ ዘመዷ ነው፣ እነሱም የራሷ ወገኖች ናቸው። እንዴት ሊሆን ይችላል? እንዴት ልናደርግ እንችላለን? ሲላት በቃ የወሰነችው አንድና አንድ ነገር ነው። እንግዲያውስ እንጾም እንጸልይ፣ ከዛ በኋላ በእግዚአብሔር ፊት ሞገስ እንድታገኝም ያው ጌታ ሞገሱን ሰጣት። ኦፍ ኮርስ ግን በቃ እንጾም እንጸልይ አለች እና አንዳንዴ በህይወታችን እግዚአብሔር መስክሩ ሲለን ወይ አድርጉ ሲለን ለውጡ ሲሉን ሲለን ወይ ተለወጡ ሲለን በጣም የሚደን የሚያስቸግር ሁኔታ ላይ ልንሆን እንችላለን። ስለዚህ ከእሷ የምንማረው መጾም መጸለይ ከህድከ ወንድሞቻችን ጋር ይሄንን ሸክም መነጋገር እንድንችል ነው ማለት ነው። ምክንያቱም መቼስ ያሁሉ ሁሉ ህዝብ የጸለየው ያ ሁሉ ህዝብ የጮኸበትን እግዚአብሔር አይንቅም። እንኳን ለሱ ፈቃድ የሚሆን መልካምን ነገር ህዝብ እንዳይጠፋ እግዚአብሔር ዓላማ ሁሉ ጊዜ ህዝቡን ለመጠበቅ ወይም ለማዳን ነው በእውነት ያው በዘመናችን ብዙ ሰውም ቢያልቅ በዛም ዘመን ብዙ ሰው እግዚአብሔርን የሚከተሉ ቢያልቁም ብዙ ጊዜ ጌታ ፈቃዱ ሁል ጊዜ ለማወቅ ጾምና ጸሎት እንደሚያስፈልገን ነው። ስለዚህ ዛሬ የተቸገራችሁበት ነገር ካለ ይሄን ነገር ምን ላድርገው፣ ይሄ ነገር ለእግዚአብሔር ክብር ይሰጣል ወይ ደግሞ፣ ይሄ ነገር እኮ እግዚአብሔርን አያከብረውም፣ ይሄ መለወጥ አለበት የምንለውን ነገር ለማግኘት ብንጸልይ ብንጾም እኛም የእግዚአብሔርን ሞገስ እናገኛለን ማለት ነው። ሁላችንም እንደምናቀው ያዕቆብ ላይ እኛ ጥበብ ከጎደለን ወይም ማስተዋል ከጎደለን በልግስና የሚሰጠን አምላክ አለ። ምንም ነገር ይህንን ብትጠይቁ በልግስና የሚሰጣችሁ እሱ አለና ይላል እና ይህን ጥበብ እንዲሰጠን ሀንድል እንዴት እንደምናረገው እንዲሰጠን ደግሞ በጸሎት ብንጠይቅ እግዚአብሔር እንደሚሰጠን ያዕቆብ ላይ ይነግረናል። ቲንግ ያዕቆብ አንድ ላይ ይመስለኛል። እና አሁንም እኛ ባለንበት ዘመናችን ሁሉ እግዚአብሔርን መንግስቱንና ጽድቁን ወይም ደግሞ የሱን ቃል ለማሰማራት የምንችለው በአንድና በአንድ መንገድ ነው። መወሰን ነው። መታዘዝ ነው። አስቴር መርዶክዮስን ብቻ ሳይሆን በቃ እግዚአብሔርንም ታዘዘች ብዬ አምናለሁኝ አለሁኝ። ምክንያቱም ይሄ ጥሪ የሰውን እንዳይጠፋ ጥሪ፣ ወገኖቿ እንዳይጠፋ ጥሪ ይሄ ነገር ከሱ ከመርዶክዮስ ታዛ ወደ እግዚአብሔር ጮሃ ለማድረግ በውስጧ የእግዚአብሔር ምሪት የፈለገች ሴት ናትና እና ደጋግሜ ደግሜ የምናገረው አሁን ደግሞ ሕዝባችን እንዳይጠፋ ወገኖቻችን እንዳይጠፉ ቤተሰባችን እንዳይጠፋ ኮሌጎቻችን እንዳይጠፉ ጓደኞቻችን እንዳይጠፉ የኛ ኃላፊነት አለብን ማለት ነው። የኛ ዘመን ይህንን ጥሩምባ መንፋት ነው። ኢየሱስ ያድናል ማለትን ነው እና እግዚአብሔር ይርዳን። እንደሚረዳንም ደግሞ እግዚአብሔር ቃል ይነግረናል። እንግዲህ በዚሁ እንጨርሳለን። ነገ ደግሞ በሌላ መንገድ መታዘዝን እንደገና እንመለከታለን። አይሆፕ እየተማራችሁበት ልባችሁ እየተሟሟቀ ነው ብዬ አምናለሁ። ወተን ለመመስከር ወተን የእግዚአብሔርን ቃል የእግዚአብሔርን መንግሥትና ጽድቅ የምናሰፋ ህዝቦች እንደምንሆን እርግጠኛ ነኝ። ሃሌሉያ ኢየሱስ ጌታ ነው። እንጸልይ። ቅዱስ ሆይ አመሰግንሃለሁ። አምላክ ሆይ አንተ ገናና የሆንከው አምላክ የምትመለክ የምትመች የምታጽናና የምታበረታ ሞገስ የምትሰጥ ሀሌሉያ አንተ ብቻ ነ ጌታ ሆይ አስቴርን ሞገስን እንደሰጠሃት፣ ጌታ ሆይ እኛም ደግሞ እንጠይቀሃለን ጌታ ሆይ እንታዘዘሃለን እንድንታዘዝ ትረዳን ዘንድ ስንታዘዝ ደግሞ በጥበብ በማስተዋል መንገዱን ታሳየን ዘንድ ጌታ ሆይ ይጠይቀሃለው። እግዚአብሔር ሆይ ሁላችንም ጌታ እግዚአብሔር ሆይ ቃልህን መንገድህን ለሕዝቦችህ ጌታ ሆይ እንዳይጠፉ የዘላለም ሕይወት እንዲኖራቸው ወደ ዘላለም ሞት እንዳይሄዱ በልባችን ያስቀመጥከውን በዚች በመጨረሻ ዘመን ጌታ ሆይ ትረዳን ዘንድ ለምንሃለሁ። አዎ እኛ ደካሞች ነን ጌታ ሆይ አንችለውም፣ ብቻችንን ጌታ ሆይ አንተ ግን ታስችላለህ። ስንወድቅ አስነሳን ስንወድቅ ጌታ፣ ወዳጆች በጾምና በጸሎት አብረውን የሚጸልዩ የሚቆሙ ህዝቦች አስነሳለን ጌታ ሆይ። አንተን ብቻ ቀና ብለን እንድናይ እርዳን ጌታ ሆይ። የምታስችል አንተ ብቻ ነህ ጌታ ሆይ፣ አንተ ነህ ጌታ ሆይ፣ የማይሆነውን እንዲሆን የምታደርገው። አቤቱ ጌታ ሆይ፣ ለእነዚህች ህዝቦች እንደራራ። ጌታ እግዚአብሔር ሆይ፣ ለአስቴር ሞገስን እንደሰጠ እኛም ደግሞ ህዝባችንን ስናድን ጌታ ሆይ ሞገስ እንደ አስቴር ይበዛልን ዘንድ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ዛሬም የምትሰራ አምላክ ነህ። የዛን ዘመን እግዚአብሔር ብቻ አይደለህም። አሁን ደግሞ በልጅህ አማካኝነት ኢቨን ሞር ጌታ ሆይ ከአንተ ጋር ተቀራርበናል። ጌታ ሆይ እኛ ልጆችህ ተብለናል። ጌታ እግዚአብሔር ሆይ እኛ ስልጣን ተሰጥቶናልና ጌታ ሆይ ህዝብህን የምናስመልጥ ህዝብህ ወደ አንተ እንዲቀርብ የምናደርግ ህዝቦች ታረገን ዘንድ ጸልይ ያለው። ስለረዳህን ተመስገን። የኔን አንደበት ስለተጠቀምክ ተመስገን። ስለመደድከን፣ ስላወቅከን፣ ስለምትረዳን እግዚአብሔር ሆይ ተመስገን። የቀረችንን ምሽት የቀረችንን ቀን ደግሞ አንተ ባርክልን። ይህን ሁሉ የምንለምንህ በጌታችን በናዝሬቱ በጌታችን በኢየሱስ ክርስቶስ ስም አሜን አሜን። ኢየሱስ ጌታ ነው። ተባረኩ።